አሰላሙ አለይኩም ወረህመቱላሂ በረካቱ ቻናል ቤተሰቦች እንዴት ናችሁ? አማን ነው፣ ሰላም ነው ወይ? ሁሉ ሰላም ከኔ ጋር ሰላም ነው። አልሀምዱሊላህ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ከእኔ ጋር ሰላም ነው። ዛሬ ደግሞ እስኪ በአዲስ ቪዲዮ መጥቻለሁ። በጣም ደስ የሚል ቦታ ነው። በጣም ያማድርካል፣ ደስ ይላል። በጣም ግሩም ቦታ ነው። እስኪ ላሳያችሁ። ለጋስ ቢሆን ብኛችሁ እዚህ ጋር እንደምታዩት ሀገር ላሳያችሁ ምንም ያላችሁ ከዚች ጋር ታች የምታየው ከተማ ኬሚሴ ናት። ኬሚሴ እንቅርብ ከቻለ ይቺ ኬሚሴ ነች፣ ኬሚሴ ነች ማለት ነው። ደኛ ያደለሁም ከእንትን ካሜራው ብዙም አይደለም እና ኬሚሴ ትመስላለች። ሌላው ደግሞ እንግዲህ ከዛ ውጭ ያለው ጋራው ሸንተረሩ እንደምታዩት አረንጓዴ ነው፣ ደስ ይላል። በተለይ አሁን ያለሁበት ቦታ ላይ ደግሞ ትንሽ ከፍ ያለ ቦታ ስለሆነ ምናልባት ሀገሮችን በደንብ ለማየት የሀገር ናፍቆት ያለበት በተለይ ውጭ ሀገር ያላቸው ሰዎች ይሄንን እዚህ ጋር ሆናችሁ ወርታች ስታዩት በጣም ነው ሰው ደስ የሚለው። ደስ ናፍቆት ያለበት ሰው እንደዚህ ከውጭ ሀገር ያለ ሰው ነው ብዬ ነው አብዛኛው እና ሚታዩት ተራራው ለአዲስ ሰው ያስፈራ ይመስለኛል። ያስፈራል። ከዛ ተራራው ወጣችሁ ደግሞ ቁልቁለቱ እንደዚህ ሚስያያው፣ ስፈራል መስለኛላለ ደስ ይላል ሚስያሆ በድጋሚ ያሳያቸው ዞሬ እና ይህችን ትመስላለች ሀገራችን። ቆቁም ሁሉም እየጮኸ ነው። የቆቁም ድምጽ የናፈቀው ካለ እንግዲህ መስማት ይችላል። በያት ነው ሀገራችን ይህችን ዛፍ የሚያውቃት ማነው? ማስተላለፍ ነው የምንችለው። በተለይ አሁን ላይ ትንሽ ቀኑም እንትን ስለሆነ፣ በጋ ስላልሆነ፣ አዲስ ክረምት ስለወጣ ንፋስ ካለ እንግዲህ እርግጠኛ ያደረገ ንፋስም አለ መሰለኝ። እናንተ ይሰማችኋል አይሰማችሁም? ደግሞ እንግዲህ የኛ ሰፈር ናት። በዚህ ትንሽ ዞር ነው። ይሄ ትምህርት ቤት ነው እዚህ ጋር፣ ትምህርት ቤት ነው እዚህ ጋር። ጫትም የናፍቀው ካለ ጫትም እዚህ አለ ማለት ነው። እና ደስ ይላል ዞሮ ዞሮ ሰማንያ ይገረፋል። እንደዛ ካልሆነ ሰማዩ እንደምታዩት አረንጓዴ ታማ ሰማያዊ ነው። ደስ ይላል። አየር ላይ ደስ የሚለው ነገር ደግሞ ጥቅምት፣ ሀገራችን በጣም በብርድ ነው የሚታወቀው። ነገር ግን አሁን ላይ በዚህ ዓመት በጣም ብርድ የለም። መካከለኛ ነው። አየሩ ደስ ይላል። ዝናብም ኖሮ ያን ያህል የሚያስቸግር አይደለም። ሙቀትም የለም። ሙቀት አይታወቅም። ብርድ ነበር። ብርዱ ግን በጣም መካከለኛ ነው። አየሩ በጣም ደስ ይላል።

ታያለች ማለት ነው። እስቲ ነገራችን ላይ ኬሚሴ አካባቢ ልጆች አካባቢ ካወቃችሁት በጣም ድሮ ምንም ቤት የለም ነበረ። አሁን ግን እንደምታዩት ከከተማ ያልተናነሰ ነው። በተለይ በዚህ ጋር እንደምታዩት በጣም ደምቋል ማለት ነው። ነገራችን አድጋለች፣ አድጋለች ነው የሚባለው።

እኔ በጣም ደስ ስለሚለኝ ነው። አረንጓዴ ተክሎች ላይ እንደዚህ አየሩ እንደዚህ ሆኖ እንደዚህ አካባቢ ነገራችን ላይ ጎራ ለጎራ አየር ሆኖ እንዳለ ጊዜን ማሳልፈው እና ብዙ ጊዜን ማሳልፈው በዛ አይነት ሁኔታ ስለሆነ በጣም ደስ ያለኝ ነገር ስለሆነ እኔ ደስ ያለኝ ነገር እናንተን ስለሚያስደሳችሁ ብዬ ስለገመትኩኝ ነው እናንተን እያሳየኳችሁ ማለት ነው። እንትን ትመስላለች

እና የቻናል ቤተሰቦች ይህም ቪዲዮ እያያችሁ በሙሉ እስከ አሁን ድረስ ታሪቅ በሙሉ ሁላችሁም ላይክ፣ ሰብስክራይብ እያደርጋችሁ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ለቤቱ ደግሞ ነባር የሆናችሁ ደግሞ ላይክ በማድረግ ቪዲዮውን እንዳያችሁ ታስፈርጋለሁ ማለት ነው። ምስሉ እንደምታዩት የሚያሳፍር ሰው አልሰራበትም። ለሰው የሚጠቅም ነገር መቶ በመቶ ይጠቅማል ብዬ ስንባል ግን ሰውን ይጎዳል፣ የሚል ግምት ስለሌለኝ ሰብስክራይብ ብታርጉት ያን ቻናል አካስሩበት ብዬ ነው። ሳላይ ተቀበሉ። እንግዲህ በሌላ ቪዲዮ እስከምንታይ ድረስ ሰላም አለይኩም።